ዛሬ አብርሺ ጥሩ ውሳኔ ወስነሃል። እውነት ለመናገር እኛም የምንፈልገው ይህን ነበር። ይበቃችኋል፣ በእውነት ለመናገር በቂ ነው። ይህን ያህል መንገድ ሂዳችኋል። ቤቢዬ ሳይረገዝ ጀምሮ የያዛችሁት ነገር ነው። አሁን ላይ ይህን ውሳኔ በጣም ነው ደስ የሚለው። ሁለተኛ ነገር ደግሞ ዛሬ ያብ እንግዲህ እንዲህ ያብን ጓደኛ ቀጥረህ ምናምን ነው እንደምታስበታው፣ አንተ ብቻ ተ ብቻ ሆናችሁ ለምን እንደ ባለፈውም ልዑልን ሲደበድቡት ጓደኛ ምናምን ቀጥረው ነው ማለት ነው። ያብ ጓደኛ ቀጥሮ ምናምን ነው ልዑልን ያስደበደበው። እና ዛሬ ደግሞ ይሄ ደግሞ ሌላ ጓደኛ ቀጥሮ ከዛ ያብን እንትን አስባለውና እና ኮሜንታተሮች ደግሞ የእውነት መስሏችሁ ሄሉ ላይ እየወረዳችሁባት ነው ያው አልገባችሁም ይመስለኛል እነሱ ስራቸውን እየሰሩ ነው እኮ የእውነት መስሏችሁ ነው አሁን ደግሞ የልጁ ፍቅረኛ ትመጣለች ለማየት ያበቃችኋል ይሄ ሄሉን ያቀፋት የእሱ ፍቅረኛ ትመጣለች ደግሞ አሁን ለማየት ያበቃችኋል ማለት ነው እና ሄሉን እየወረዳችሁበት አይቺ ይገባችሁ ብዬ ነው እነሱ ስራ እየሰሩ ነው ገባችኋል ስለዚህ ያብም እኮ አልተመታም እኮ ያው ለንትኑ ነው እንጂ ማለት ነው ሰላም እንዴት ናችሁ ደህና ናችሁ ወይ ያለሁላችሁ ደህና ነኝ እግዚአብሔር ይመስገን አቢ ነኝ ለዚህ ቤት አዲስ ከሆናችሁ ቤተሰቡ ሁኑ አብራች ላላችሁ አመሰግናለሁ ሰላምና ጤና ፍቅር ከእናንተ ጋ ይሆን እያልኩ በአዲስ መች ያለሁ የቪዲዮ ከተመቻችሁ ለክሽር ኮሜንት አስተያየት መስጠታችሁ እንዳትረሱ ቤቴ ቤታችሁ ነው እንግዲህ ማለት ነው ጀምር ለስራም ቢሆን ከሶስት ከፍቅረኛው ሞች መሃል አንድ የመደረብ ጥሩ አይደለም ብዬ ነው የማስበው። ስራም ቢሆን እኔ በበኩሌ አንድ ነገር ላካፍላችሁ። ለምሳሌ ባሌና እኔን እና አይደል፣ በሱ መሀልና በኔ መሀል አንዲት ሴት ልጅ መጣ፣ ከባሌ ጋር የሆነ እንትን ብትል እኔ በጣም ይሰማኛል። እንደዚህ አይነት ስራ ውስጥ አላስገባም። ይቅርታ አድርጉልኝና ማለት ነው። እና ሄርሚላ ደግሞ ዛሬ ስትሄድ አንገቱን አቅፋ እንዴ! እኔ ሄርሚላ ነገር የአንቺ ነገር ግራ እያጋባኝ ነው፣ ምክንያቱም አሁን ፍቅር ይዞነው ብት ብትይ እንዲወራ ይደብራል በጣም ከሚባል በላይ እንዴ። ማለት አይ ዶንት ኖ ቆም ብለን ማሰብ አለብን። ፍቅር ከሚዘንና ከማይዘን ሰው መለየት አለብን። ይሄ ማንጋ ነው ብለን ማሰብ አለብን። እንዴ ዝም ብሎ ፍቅር ጥልጥል ብሎ እንዲይዘን ማድረግ ያለብን አይመስለኝም። እንዴ እንዴ። እና ሄራሜላ ትክክል አይደለሽም። አሁንም ውጭ ከሰው ሕይወት አለቀ፣ ይበቃል። ተሰድብኩ በአንተ አለችኩ በአንተ ምክንያት ተሰድብኩኝ አለሽ። ይህንንማ ረአ ይህ መሰደብሽንማ ታዲያ ረስተሸዋል እንዴ? ድሮስ ድሮስ ባትሰድብ ነበር። የሚገርምሽ እንዴ፣ ትናንትና ምን አለ ሮታን አብርሽ እውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ ነገር ልላችሁ የምፈልገው ነገር ቢኖር ግን እባካችሁ እህቶቼ ወንድ ልጅን ብታፈቅሩትም እሱን ተከትላችሁ አትሄዱ። የተረዳሁት ነገር ቢኖር ይሄ ነው። በቃ አፍቅሯችሁ ይምጣ፣ አፍቅሯችሁ አትሄዱ። እውነት እኔን ነው የምላችሁ። እሱ ይምጣ። በቃ ይሄን ነው የምለው እኔ። ምክንያቱም ትናንትና አብረሽ የተናገረውን ነገር ሰምቻለሁ። ያሁን ብዙ በነሱ እየሰራው አይደለም። ምክንያቱም ደስ የሚል ነገር ስለሌለ እንደት የሚል ነገር ከሌለኝ አልፈልግም መስራት። እውነት ለመናገር ገባቸው። ትናንትና ያው ሚዲያ ላይ የሚነጋገሩን ነገር በአጠቃላይ ጥሩ ስላልሆነ ብዙም የሚያስደስታችሁ ነገር ሲሆን ነው እናንተም ልትሰሩ የምጓጉት፣ እንጂ እንዲዚህ አይነት ነገርን ለመስራትም ጥሩ አይደለም ብዬ ነው ማሰብ እና ምን ልላችሁ ፈልጌ ነው ሌላ ነገር የሄሉ ሸበላ ማለት ነው። የሄዱ ሸበላ ነገ ደግሞ እሱ ሚስት ትመጣለች። ያ ያ ስሩት ስራውን እናንተ አቦ ጎበዞች ስሩት በደንብ ስራውን። ይመቻችው ይመቻችሁ፣ ስሩት ስራውን። እነሩጣ አሁን በስማን በቃ እናሉ ብር ጨቃላችሁ፣ አሁን ብር ለማንኛውም ቀልዱ ቀልድ ነው። የእውነት ሳወራ ሁሉም የሚሰሩት ኢትዮጵያ ላይ ያሉት እውነት ነው የምላችሁ፣ ስራ ነው የሚሰሩት፣ ምክንያቱም ያው ለብር ማለት ነው። ስለዚህ ዝምላችሁ ያው ሰውን እንትና ትበሉ ብዬ አስባለሁ። የምሬ ነው። ስለዚህ አብርሽ፣ ይህ ውሳኔ የሚጠና ከሆነ ሩታ፣ ናፈቅሻለሁ አለኩ። እኔም ማፈቅረው ሩጣል ነው ከሕይወቴ ውጭልኝ አላት። አስቤም አላቅም እኮ አለችው። አብረሽ ልትኖሪ ነበር ሀሳብሽ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ የአንቺስ ተለየ ነው። አብረሽ ልትኖሪ ነበር እንደ አላማሽን፣ ሀሳብሽ፣ አላማሽን፣ ሀሳብሽ እንደዚያ ነበር መሰለኝ ሳስበው። ሰው ባላይ ጥልጥል ብሎ አልሄድም፣ አልወጣም ማለት አይደብርም? ይደብራል። ሴትዮ ምንም ትምህርት የለሽም እኮ የሚያስተምራችሁ የሚያስተምር ነገር እኮ የለም። እየሰራችሁ ያላችሁት አመት ሙሉ ሰራችሁ ይህን ስራ አመት አመት ከዱባይ ተሰርጋቸው ትሄዱ ጀምረው በቃ ይሄ ነው የሚሰራው ስራ፣ ሌላ ስራ የለም። ሰርጋቸውን ካደረጉ ጀምሮ ማለት ነው። እና ስለዚህ አሁን ጥሩ ውሳኔ ነው። አንቺም ፍቅረኛሽ ጋር ነይ፣ በቃ አለቀ እና አንቺም ፍቅረኛሽ ጋር ስሪ ይሄን ነው የምመክርሽ፣ ቢት ነው እና አንቺም ከፍቅረኛሽ ጋር ሆነሽ በቃ መስራት። ይሄ ነው ቤቱ የሚያበላው፣ ሌላ ነገር የለም። ጥሩ ስራ ነው የምትሰሩት፣ ስራችሁ ጥሩ ይከፍላችኋል። ስለዚህ አንቺም ከጀረስሽ ጋር ብቅ ብለሽ ፈት ፈት በይ በቃ። ይሄ ከሰው ሕይወት ወተሽ የእህትነት ምክሬን ነው የምመክርሽ። ከሰው ሕይወት ወቶ መምጣት በራሱ በራስሽ መምጣት ምንም አይጎልሽም። ቆንጆ ነሽ። ምን አስጨነቀሽ? መጥተሽ አሰሪ አብሬያችሁ ልዝራ ካልሽ አሁን ሁሉም ነው የሚያጨበጭፍልሽ። ሲጀመር አፈቀርንሽ እያሉሽም ነው። በቲክቶክ እያየሁኝ ነው። የአብርሽ ወንድሞች ማለት አፈቀርንሽ፣ ወደርንሽ የሚሉ አሉ። ስለዚህ ከነሱ ጋር ሆን ብለሽ ስሪ ልልሽ ፈልጌ ነው። አብርሽና ሩታን ወንበራቸውን ለቀቅ አርግላቸውና በራስሽ ስሪ። ይህን ነው ምለው። እንግዲህ እኔ እናንተስ ምን ትላላችሁ? የአብረሽ ውሳኔ ዛሬ አልተመቻችሁም? እንዴት አያችሁት የአብረሽ ውሳኔ ዛሬ። እኔ የአብረሽ ውሳኔ ተመችቶኛል። የሆነ ከሆነ ካልሆነ ግን ይደብራል። ለማንኛውም ይመቻችሁ። እኛ የሰራችሁትን ስሩ። ደስ ካለን እናያለን፣ ደስ ካለን እንተዋዋለን። ምን አገባን? ምን አስጨነቀን? ሲወዷችሁ መከራ ኧረ፣ እስማ ለቅመሞች እንኳን ክብር የሚባል ነገር የሌላችሁ ሕዝቦች ናችሁ። ኢትዮጵያ ላይ ያላችሁ ቱወሮች ብር መሰብሰብ ብቻ ነው። ፋይዳ ማፊ፣ ፋይዳ ማፊ፣ ፋይዳ እናንተ ብር ብቻ መሰብሰብ ነው ስራችሁ። ሌላ ነገር አታውቁም ማለት ነው። ለሰው ክብር የሚባል ነገር የላችሁም። እና ይሄንን ነው የምለው። ውድ አድማጭ ተመልካቾች፣ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ምሽት ይሁንላችሁ። የነገሳው ይበለን። እንግዲህ ይሄን ለማለት ነው ብቅ ያልነው። ሀሳብ ካላችሁ እንግዲህ እናንተም ሀሳባችሁን አካፍሉ ባይ